ወጣት ፖሊስ ነው እና እሱን በማድረግ ያደንገራቸው እዚ በጣም ወጣት ነው ፖሊስ እና፣ በጣም እድለኞች ነበሩ። ያለው እድለኞች ነበሩ፣ ግን ከሁለት አንዱ ይህንን እድላቸው አምልጧቸዋል። አምልጧቸዋል እና ታውቃላችሁ ማን እንደሆነ እድል ያመለጠው ነው። ከባድ ነው፣ ለልጆቹ ከባድ ነው። ይሄ ጥ የፋኒና ሳምሪ ጉዳይ ረገብ ያለ ይመስላል። እንዲሁም ፋኑኤል ልጆቹን እንደ ልቡ ማየት፣ እንደ ልቡ መዝናናት፣ እንደልቡም ልቡም ከሱ ጋር መሆን እየቻሉ ነው ያለው ነገር ሰላም የወረደ ይመስላል ብለን ቪዲዮ ሰርተን ሁለት ቀን እንኳን በቅጡ ሳይሞላው የሰማናቸው ከባባድ ሁኔታ እንዳሉ መረጃዎቹ እየወጡ ይገኛል። ከሰሞኑ ፋኑ ልጆቹን ይዞ ፊሎና አዳም ጋርም ሆኖ የተለያዩ ጊዜያቶችን አብሯቸው ሲያሳልፍ የሚያሳይ ቪዲዮ በቲክቶክም በዩትዩብም እያጋራ ይገኛል። ይህን ተከትሎ ነበር እኛም በሚዲያችን ያለው ነገር መረጋጋት ያለ ይመስላል ብለን የነበረው። ነገር ግን ከዚህ ጀርባ ከባባድ ችግሮች ተፈጥረው እንደነበር መረጃዎቹ እየወጡ ይገኛሉ። በፋኒ በኩል ያሉ ሰዎች ከባባድ መልእክት አስተላልፈዋል። እንዲሁም የሳምሪ እናት የሆነችው ጂጂኪያ ደግሞ ከባድ መልእክቶችን አስተላልፋለች። በፋኒ በኩል ያሉ ሰዎች አያዋጡትም፣ ከባድ ችግር ውስጥ ነው የሚከቱት። እንዲሁም ፖሊስ መጥቶ ብላ አጠቃላይ ስላለው ሁኔታ ዝርዝር ጉዳዮችን ተናግራለች። እንግዲህ ጠቅለል ባለመልኩ ፋኒ እንዴት ልጆቹን ሁለቱን እንደተረከበ እኛ ካሰብነው ውጭ የተረከበበት መንገድ በሌላ ውስብስብ ነገር እንደሆነም ጭምር ሙሉ መረጃው ደርሶናል። ሁሉንም እናስደምጣቸዋለን። በተለይ ደግሞ ጂጂኪያ ፖሊስ መጥቶ ነበር ብላም ስለተናገረችው ነጥብ ሌሎች ጉዳዮችን በዝርዝር እናሰማቸዋለን። በፋኒ በኩል ያሉ ሰዎች ዝርዝር መልስን ሰጥተዋል። እሱንም ይዘን መተናል። ሰላም ጤና ይስጥልን ውድ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 ምክንያቱም ፋኒ ከዚህ በፊት ልጆቹን ለማየት ተቸግሮ እንደነበር ገልጾ ተናግሮ ነበር አሁን ግን ያው ልጆቹን እንደ ልቡ ከእሱ ጋር እየሆኑ ስለሆነ ስምምነት ቢኖር ነው እንደዚህ ከልጆቹ ጋር ጊዜ ማሳለፍ የቻለውም ተብሎ መረጃዎቹም ሲሰሙ ነበር እኛም በሚዲያችን የሆነ ነገር ብለን ነበር ታዲያ እንግዲህ ከዚህ ጀርባ ያሉትን እውነታዎች ግን ተገላቢጦሽ ሆኖ ነው ያገኘነው ያው ጂጂኪያ የተናገረችው ነገር አለ በቪዲዮ መግቢያ ማየታችሁታል ብዬ አስባለሁ ቀንጨብ ባለመልኩ ታዲያ ጂጂ ያለችው ምንድነው ፖሊስ ወደ ቤታችን መጣ በመቀጠልም ልጆች ምቹ ማደግ ያለባቸው ከራሳቸው ወላጅ ጋር ነው አያት መልፋት የለበትም አንቺ እንደም በጣም ብዙ ረድ ተሻዋል ምስጋና ይገባሻል ብለው ፖሊሶቹ እኔን አመሰገኑኝ ነው የምትለው ጂጂኪያ እንግዲህ ያው እንደዚህ የምትለው ያው አንዳንድ ምጣል የምታደርገው ነገር አለ ታዲያ እኔ ተመስግኛለሁ ነገር ግን በዚህ ሀገር ህግ ወላጅ እያለ አያት መልፋት የለበትም የሚል አቋም ስላላቸው ህጉ ነው ያስገደደው ስለዚህ እናት ብቻ መሸከም የለባትም እሱም ግዴታ ስላለበት ለዛም ነው እንግዲህ አሁን ተገዶ ልጆቹን ይወሰ እኔም እረፊ ስለተባልኩኝ ለእኔ ስለታሰበ ነው ልጆቹ ከኔ ቅፍ የወጡት ስትል ነው እንግዲህ ስላሉት ጉዳዮች ገለጻ ያደረገችው ማለት ነው። በሌላ በኩል ደግሞ እንግዲህ የፋኒ ደጋፊ የሆኑ ሰዎች፣ የተለያዩ ዩቲውበሮች እንዲሁም በቲክቶክ ላይም የሚነጋገሩ ሰዎች ደግሞ ሰብሰብ በማለት ሀሳብ አስተያየት ሰጥተዋል ማለት ነው። ፋኑኤል ይህንን ልጆቹን የወሰደው ተገዶ እንዳልሆነ ፖሊስ በግድ አስገድዶት እንዳልሆነ በራሱ ፍቃድ እንደወሰደ እሱ በመዝናናት በተለያዩ ቦታዎች ላይ የሚያሳልፈው ጊዜ ለጂጂም ለልጆ ሳምሪም እንቅልፍ እንደነሳቸውና እንደተናደዱ በዛ ሁኔታም እኛ ብቻ እዳ የለብንም እሱም እዳለበት ብለው በግድ እንዳስወሰዱትም ጭምር ነው መረጃውን ሲያጋሩ የነበረው ማለት ነው። ጠቅለል አድርገው እንግዲህ የፋኒ ደጋፊ ነን ያሉ ሰዎች በዛውም አያይዘው ያሉት ምንድን ነው? ፋኒ ለልጆቹ አያንስም። እነሱ ግን ልጁ በመዝናናቱ ፋኒ እንደልቡ በመሆኑ ተቆጭተው እንዲወስድ አደረጉት እንጂ ማንም በህግ አስገድዶ እሱ እንዲወስድ አላረገውም። እሱም ልጆቹን የሚወድ ነው፣ የሚያከብር ነው ማንም በህግ ያስገድደውም የሚጠብቀው ነገር የለም። በአጠቃላዩ ግን አሁን ያለበትን ሰላም አሁን ያለበትን መዝናናት በመመልከት ነው እሱ የሚያሳድግ እሱ የሚንከባከብ ብለው በግድ እንዲወስድ ያስደረጉት ብለው ነው እንግዲህ ጠቅለላ አድርገው ስለ ጉዳዩ ትንታኔ ሲሰጡ የነበረው ማለት ነው። እንግዲህ አሁን ፋኒ ከሰሞኑ ልጆቹ ከሱ ጋር ናቸው። የተለያዩ ቪዲዮዎችም የሚቀረጸውን አብራችሁ ተመልክታችኋል፣ ላይታችኋል ብዬም አስባለሁ። ጂጂኪያ እንግዲህ እነዚህ ሰዎች የፋኒ ደጋፊ ነን የሚሉ ሰዎች ያዋጡህ እንደሆነ እንተያያለን፣ ከባድ ነገር ውስጥ ነው የምንገባው እያለ የተለያዩ መልእክቶች ስታስተላልፍ ነበር። በመቀጠልም የጀርመን ሀገር ህግ ካለህበት ያወጣል። ከኛ ጋር እንደዚህ አይነት መዛዛት ከኛ ጋር የማይሆን ነገር ውስጥ መግባት በተለይ ደግሞ ደጋፊዎችን እኛን የሚሰድቡትን ሰዎች እየተጠቀም ከጀርባ ሆነ የምታደርገውን ነገር ተጠንቀቅሉ እያለች እንግዲህ ጂጂ ስታስጠነቅቀው ነበር። ይህንንም አስመልክቶ ታዲያ በፋኒ በኩል ያሉ ሰዎች አሁንም ቢሆን እባክህ ፋኒ ተጠንቀቅ፣ አንተ ምንም አይነት ጥፋት የለብህም ይክያ የምታስፈራራውን ነገርም እየሰማህ ምንም እንዳትሸማቀቅ ህጉ የሚሰራው ለሁሉም ስለሆነ እባክ ፋኒ ወንድማችን በርታልን በማለት ጭምር የፋኒ ደጋፊ የሆኑ ሰዎች መልዕክት ሲያስተላልፉ ነበር። ከዛም ጋር አያይዘው ደግሞ የተለያዩ ሀበሻ ጠበቆችን የሚፈልግ ከሆነ ጠበቃ ሚይዞ የፈለገውን ነገር መከራከርም እንደሚችል ጭምር ሀሳብ ሲሰጡት ነበር ማለት ነው። እንግዲህ የፋኒና ሳምሪ ጉዳይ ወደ ሶስት አራት ወራት ያህል እየተጠጋ ይገኛል። መለያየታቸውን ኦፊሻል አድርገው ሚዲያ ወጥተው ከተናገሩ ታዲያ የተናገሩ ሰሞን ብዙ ነገሮች ሲባል ነበር። በፋኒ በኩል በሳምሪም በኩል የተለያዩ ሀሳብ አስተያየት ተሰጥተው ነበር። ከዛ በመቀጠል እንግዲህ ላለፉት ሁለት ሶስት ሳምንታት ጉዳዩ ረገብ ያለ መስሎ ነበር። ታዲያ አሁን ደግሞ እንደ አዲስ ነው በከባዱ እነዚህ ቤተሰቦች ሚዲያ ላይ ብዙ ነገራቸውን እየተናገሩ የሚገኘው። በተለይ ጂጂ ከእንግዲህ እኔና ልጄ የፈለግንበት ሀገር እየሄድን እንዝናናለን። አሁን የእሱም ግዴታ ነው ልጆቹን የመያዝ የመንከባከብ ግዴታ አለበት። እኔ ልጅ ልጆቼን ጠልቼ ወይም ከብደውኝ አይደለም ከእኔ እንዲሄዱ ያረኩት፣ ነገር ግን እሱም ግዴታ አለበት። ይህንንም ማወቅ ስላለበት ነው ልጆቹ እሱ ጋር ሄደው፣ ይሄ ደግሞ የሆነው በህግ በፖሊስ ነው። እሱ የሚያውቀዋል እያለች ነው ደጋግማ ስትናገር የነበረው። ታዲያ እንግዲህ ከሰሞኑ ያሉትን ጉዳዮች ምክንያት በማድረግ ነው፣ እባካችሁ፣ ባካችሁ በሳምሪም በፋኒም በኩል ያላችሁ ሰዎች የማይገባ ነገርን አትናገሩ። እነዚህ ልጆች ምንም ቢሆን ልጅ ወልደዋል፣ ነገ በልጆቻቸው ይገናኛሉ። በተለይ ደግሞ የሳምሪ እናት ሆነሽ ጂጂኪያ፣ እባክሽ የልጅ ልጆችሽን በማክበር እንዲሁም የነሱ የልጅ ልጆችሽ አባት መሆኑንም በማሰብ እባክሽ የምትናገሪው ነገር እወቂ። ነገ የልጅ ልጆችሽ ሲያዩት የሚያፍሩበት ነገር እንዳይሆን እባክሽ በዚህን ያህል ደረጃ የነሱን የልጆቹን አባት አታሸማቂ፣ ብዙም ነገር አትናገሪ በማለት ደግሞ ሌሎች ሀሳብ አስቴት ሲሰጡ ነበር። በተለይ ሚዲያ ላይ ሁሉን ነገር ጂጂ መናገሯን ምክንያት በማድረግ ነው እባካቹ፣ የሚወራና የማይወራ ለይ፣ ምንም ቢሆን ልጅሽ ከፋኑኤል ወልዳለች፣ ስለዚህ ልታከብሪ ይገባል። ይህም ቢሆን በዚህን ያህል ደረጃ መናናቁም ጥሩ አይደለም፣ በማለት ጭምር መልእክታቸውን አሰምተዋል ማለት ነው። እንግዲህ በፋኒ በኩል ያሉ ሰዎች አሁን ፋኒ ጥሩ ስራ ስለሚሰራ ወዲያው ዲ ስለሚል፣ እንዲሁም በጣም በተቻለው መጠን ራሱን ስራውን አስተካክሎ ለመኖር ስለሚታገል ከሰሞኑ ቤትም ተፈቅዶለታል። መንግስትም ይህን ነገር አይቶ ነው ቤት እንዲሰጠው የሆነው። ስለዚህ ለልጆቹ አያንስም። እናንተ ማትበጠብጡት ከሆነ፣ የማትረብሹት ከሆነ ፋኑኤል ልጆቹን ለማሳደግ በፍጹም አያንስም እያሉ ደጋግመው መልክታቸውን ሲያስተላል ሲያስተላልፉ ነበር ማለት ነው። እንግዲህ ጠቅለል ባለመልኩ ከሰሞኑ ፋኑኤል ልጆቹን ወሰዱን ምክንያት በማድረግ እንደ አዲስ እየተሰሙ ስላሉት ጉዳዮች ነበር ጠቅለል ባለመልኩ መረጃዎቹን ይዘንላችሁ ብቅ ያልነው። እንግዲህ በሌሎች ጉዳዮቻችን እስክንገናኝ ድረስ ለዚህም ቤተሰብ ፈጣሪ አምላክ ሰላም እንዲያወርድላቸው ካልሆነም ተከባብረው በያሉበት ሁሉም በሰላም እንዲኖሩ የእውነት ከልብ በመመኘት የዛሬ ቪዲዮን እዚህ ላይ ያበቃለሁ። ሰላሙን ሁሉ ተመኘሁላችሁ። ሰላም።